አመሰግናለሁ። ጤና ይስጥልን። እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። አብዮት ክፋሌ ነኝ። አብራችሁን ቆዩ። በቅድሚያም በደቡብ ወሎ ዞን ሐይቅ ከተማ መካነ ኢየሱስ የመጠለያ ጣቢያ የሚገኙ ተፈናቃዮች የዕለት ምግብ እጥረትና የመጠለያ ችግር እንዲፈታላቸው ጠየቁ። መንግስት በዘላቂነት እንዲያቋቁማቸውም ተፈናቃዮቹ ጠይቀዋል። የተፈናቃዮች ቁጥር መጨመርና የምግብ አቅርቦት መቀነስ ተፈናቃዮችን ለረሃብ አደጋ እያጋለጣቸው መሆኑን የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት አስታውቋል። አክሊሉ ምንተስኖት ተጨማሪ ያለው ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን ሐይቅ ከተማ መካና ኢየሱስ የመጠለያ ካምፕ ከሰፈሩት መካከል አንዷ ጦይባ አህመድ የሁለት ሕፃናት ልጆች እናት ናት። ተወልዳ ካደገችበትና ቤት መስርታ ከኖሮችበት ቀይ ተፈናቅላ ወላጅ እናቷንና ባለቤቷን በሕይወት ተነጥቃ መኖር እጅጉን ፈታኝ እንደሆነባት ትናገራለች። ልጆቼም ገና ነብስ አላወቁም። ሁሉን ነገር ያዩትን አንጡ ይላሉ። ብዙ ነገር ያሸግሩኛል። እዚህ ሁለት እንደ መንታ ማለት ናቸው። ብቻዬን እናቴንም ሲገሉብኝ፣ ባለቤቴንም ሲገሉብኝ ብቸኛ ሁኜ በጣም ከባድ ጉራት ነበር የደረሰብኝ። ገና የሶስት ወር አራት ሳለች በ2015 መስከረም ወር ጡት የለኝም። ጣሰዋታት እየገዛሁ ነው የምሰጠው ማለት ነው። እኔ ስኳር በሽተኛ ነኝ። 15 ኪሎ ስንዴ ተሰጣለኝ። ያን 15 ኪሎ ስንዴ ተሰጥቼ ስንዴ አልጠቀምም። ያችን ስንዴ ሽጬ ና ሌላ ላይ ጤፍ ገዝታ አርግልኝ ስለብለው እንዴት አርጎ ያብላልኝ እኔ በቃ ፍራሽ መኝታ የለኝም። ምንድተኛ ይሄ ቅዝቃዜው ተታይይለኛል። ይሄ ህጻኑ ምን ምንተኛ። ሳሙና ማጠቢያ የለኝም፣ በምን እና ይህን ይሄን የመሰለ ችግር አለኝ እኔ ህመም የጋራ ራሱ ህፃኑን የመቆ የሚጠጉ አዛውንቶችና እንዲሁም ሀያ አምስት አካል ጉዳተኞች ይገኛሉ። በዚህ የመጠሪያ ጣቢያ በርካታ ህጻናትና አዛውንቶች በችግር ላይ ይገኛሉ። ስለሆነ መንግስታዊ ያልሆኑ ድርጅቶችና መንግስት እንዲሁም ረጅል ውሃ ይበላና ልያልን እየባባን ና ያለ ነው ቤቱ ይስተካከልልን ፍቃድ ያለን አሁንም ይኸው በመስከረም የመጣን ተካይ ውሃ ተላይ ውሃ ነው እሸራ ላይ ነው የምንተኘው። ቢመጣም አልተዳረሰ አላገኘንም። እኛ አሁን የኔ ልጅ ወይ ገና ነብስ አላወቁ ስለሆኑ ቤት ቢሰጡኝ እንደልባቸው ቢወጡ ቢገቡ፣ ለወደፊቱ ደግሞ የምንቋቋምበትን ነገር ቢያቋቁሙን በጣም ደስ ይለኛል። ስኳሩ እየጣለኝ ነው ያለው። በቂ ምግብ አላገኘሁም። መብሉ ተመጣጣኝ አልሆነልኝም ጤፍና ሌላ እንትን ህል ነው እንጂ የሚወደው ስንዴ ስለማይወድ ስንዴ ሲመገብ ሌላ ሀል ቢመጣም ለኔ ተመጣጣኝ ምግብ አልሆነልኝም እና ህፃኑን በእኔ በችግር እየተጎዳብኝ ነው። መኝታ የለኝም። በቃ እንዲዝ እንዲዝ ነው ችግር። በመጠለያ ጣቢያው የተፈናቃዮች ተወካይ መሀመድ ተፈራ የእለት ደራሽ ምግብ አቅርቦቱ ካልተሻሻለ ረሃብ ሊከሰት ይችላል የሚል ስጋት አድሮበታል። እስታሁን ቢርበንም አለን ለወደፊቱ ግን ሰው ራብ ያልቃል ብዬ ግምት ላይ ነው እንዴ አሁን ለወደፊት አላችሁ ይህን ትሰጣላችሁ የተባልነው ነገር የለም። በሀይቅ ከተማ መንግስታዊ ያልሆኑ ረጅ ድርጅቶች አስተባባሪ ሙልጌታ ከበደ በመጠለያ ካምፑ የሚገኙ ተፈናቃዮች አስቸኳይ ድጋፍ እንደሚሹ ይናገራል። አሁን ያሉበት ተፈናቃዮች ያው እንደ ግቢ ዙራችሁ እንዳያችሁት 1493 የሚሆኑ አሉ ከእነዚያ ውስጥ ያው እንዳያችሁት አካል ጉዳተኛ መጫት፣ ስኳር በሽተኛ ይሆናል። እነዛን አሁን የምግብ አቅርቦት የሚያቀርብ የለም። በደቦሎ ዞን በሀያ ወረዳዎችና በዘጠኙ ከተማ አስተዳደሮች ከ ከ45 ሺህ በላይ ተፈናቃዮች እንደሚገኙ የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ ኢብራሂም ይመር ተናግረዋል። ቀደም ሲል በመንግስትና በረጅ ድርጅቶች ሲቀርብ የነበረ እርዳታ እየቀነሰ መምጣቱና ያነሱት፣ በዚህ 15 እና 14 ወር ውስጥ ቢያንስ አስር ጊዜ ጊዜና በላይ የዕለት እርዳታ ወደ አካባቢው መምጣት ነበረበት። ነገር ግን በተጨባጭ የመጣው ከሶስት ጊዜ የሚበልጥ አይደለም። ሶስት ጊዜ መሆኑ ብቻ አይደለም ዋናው ችግር። አንደኛ የሚመጣው እርዳታ ፓኬጁን ያሟላ አይደለም። በተለይ መንግስታዊ ያልሆኑ ድርጅቶቹ ከዚህ በፊት እዚህ አካባቢ ላይ ድጋፍ ያደርጉ ነበር። አሁን ግን ከሰላም ስምምነቱ በኋላ ወደ አንድ አካባቢ ሄደዋል። ተፈናቃይ ወገኖች በዘላቂነት እስኪቋቋሙ የሁሉም እገዛ ያስፈልጋል ያሉት ኃላፊው በተለይም ረጂ ድርጅቶች ከመንግስት በኩል የጎደለውን በመሙላት እንዲያግዙ ጥሪ አቅርበዋል። የሰብአዊ ድጋፍ መሰረት ማድረግ ያለበት ሰብአዊነትን ብቻ ነው። ስለሆነም ዘር፣ ሃይማኖት እና ሌሎች ነገሮችን ሳይለዩ ወደዚህ አካባቢ መጥተው አስፈላጊውን ድጋፍ እንዲያደርጉ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ከኦሮሚያ ክልል በያዝነው ዓመት ብቻ 25000 ዜጎች ተፈናቅለው ወደ ደቡብ ወሎ መምጣታቸውን ከጽህፈት ቤቱ ያገኘ ነው መረጃ ያሳያል። ከአሚኮ ደሴ ጊዜያዊ ስቱዲዮ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። የወሎ ዩኒቨርሲቲ የሕግ ትምህርት ቤት 15 ሚሊዮን ለሚጠጉ ዜጎች የንቃተ ሕግ ግንዛቤ ስራ መስራቱን አስታወቀ። ትምህርት ቤቱ ለአሰሪና ሰራተኞች ፌዴሬሽንና ማህበራዊ ፍርድ ቤት ዳኞች ስልጠና በመስጠት ዜጎች በፍትህ የመዳኘት ባህልን እንዲያዳብሩና የመደበኛ ፍርድ ቤቶችን ጫና ለመቀነስ የበኩሌን አስተዋጽኦ እያደረግኩ ነው ብሏል። አሊ መር ተጨማሪ ያለው የቀበሌ ማህበራዊ ፍርድ ቤት ዳኞች በአግባቡ መስራት የፍርድ ቤቶችን ጫና በማቃለል የፍትህ ተደራሽነትን ለማስፋት የሚጫወተው ሚና ከፍተኛ ነው። በወሎ ዩኒቨርሲቲ የህግ ትምህርት ቤትም በደሴ ከተማና ዙሪያ ቀበሌ ለሚገኙ የማህበራዊ ፍርድ ቤት ዳኞች በዳኝነት ስርዓትና ተያያዥ ጉዳዮች ዙሪያ ስልጠና ሰጥቷል። ስልጠናው የፍትህ ተደራሽነትን ቀልጣፋ ለማድረግ እንደሚያግዝ በወሎ ዩኒቨርሲቲ ህግ ትምህርት ቤት የድህረ ምረቃ ምርምርና ማህበረሰብ አቀፍ አገልግሎት አስተባባሪው ዶክተር ካሚል አብዱን ይናገራሉ። በዋነኝነት ከዚህ ስልጠና የምንጠብቀው ውጤት በዚህ ማህበራዊ ፍርድ ቤት ዳኞች ያገኙትን ስልጠና ተጠቅመው የሚሰጡትን የፍትህ አስተዳደር በተሻለ መጠን የማቀላጠፍና ዘመናዊ የማድረግ ስራ ይሰራሉ ብለን እናስባለን። ባገኙትን ስልጠና ተጠቅመው ለማህበረሰባችን የሚሰጡትን የፍትህ ፍትህ ይጨምራል የሚል ነው የኛ ግምት። ስልጠናው ከተለምዶዊ አሰራር ወጥተን ሕግና ድንጋጌዎችን አውቀን ህዝባዊ ኃላፊነታችን እንድንወጣ ያግዛል የሚሉት የስልጠናው ተሳታፊዎች፣ በተለይ የማህበራዊ ፍርድ ቤቶችን ማቋቋሚያ አዋጅ በዝርዝር አውቆ ስራ ለመስራት አቅም የሚፈጥር መሆኑንም ይገልጻሉ። እስካሁን ልማዳዊ የሆኑ አሰራሮችን ውስን ደግሞ ግንዛቤው ኑሮንም የምንሰራቸው ነገሮች ናቸው የሚኖሩት አሁን ግን ልማዳዊ የሆኑ ሳይሆኑ ህጋዊ የሆኑትን አሰራር ይዘን ለህዝቡ ተደራሽ የምናደርግበት የህግ ህግ አሰራር ነው የተዘረጋልን እና እሱን ጠብቀን እሱን ይዘን በዛ መርህ መሰረት ህዝቡን ተደራሽ የሚያደርግ የፍትህ አሰራር እንድንሰራ የሚያስችል ነው። ፍትህም ተደራሽ ለማድረግ ማወቅና መሰልጠን ግድ ይለዋል። አዋጁን፣ የስረ ነገር ስልጣኑን ለማህበራዊ ፍርድ ቤቶች ተለይቶ የተሰጠውን በዝርዝር ማወቁ ደግሞ የተለየ ያደርገዋል። ስልጠናው በጣም የተሻለና ከሌሎች በረገዱ ከሚታዩ ከዳኝነት ስልጣን ከፍትህ ነጻነትና ከሌሎችም አንጻር የተሻለ ግንዛቤ ማስጨበጥ የሚችል ስልጠና ነበር። ድርሻውን ጠንቅቆ ሲማር አንድ ሰው ከዛ ውጭ ወጥቶ ህግን ተላልፎ አይሰራም። ህግን ጠብቆ ራሱ የህግ አካል እንደመሆኑ አንጻር ይህን ይሰራል። የመጀመሪያው ክፍተት የእውቀት ክፍተት ነው። ስልጠና ያንን የሚሞላ ነው። በወሎ ዩኒቨርሲቲ የህግ ትምህርት ቤት በዓለም አቀፍ የጦር ህግና ድህረ ግጭት የህግ ማስከበር አተገባበርን በተመለከተ ለጸጥታ አካላት ስልጠና የሰጠ ሲሆን የፍትህ ስርዓቱን ተደራሽነት ለማስፋትና ዜጎች ትክክለኛ ፍትህ እንዲያገኙ ብቃት ያላቸው ዳኞች ጠበቆችና አቃቢ ህጎችን ለማፍራት በትኩረት እየሰራም ነው። ድህረ ግጭት የህግ ማስከበር ምን ችግር አለው? ምን ቻሌንጅ አለው? በምን አይነት አግባብ መሄድ አለብን የሚለው ላይ ከየወረዳው ለተወጣጡ በድምሩ ለአርባ ሰዎች የሁለት ቀን ትሬኒንግ ሰጥተናል። የህግ ትምህርት ቤቱ እዚያ አካባቢ ላይ የተሻሉ ዳኞች እንዲመጡና ዳኞች ደግሞ የመማር እድላቸው አቃቢ ህጎች ዳኞች ጠበቆች ሁለተኛ ዲግሪ የመማር እድላቸው እንዲሰፋ ተግተን እየሰራን ነው። ከዛ የወጡ ዳኞችና አቃቢ ህጎችና ጠበቆች ደግሞ ወደ ተሻለ ቦታ የሚገቡበት አግባብ ሰፊ ነው። በወሎ ዩኒቨርሲቲ የህግ ትምህርት ቤት ለአጋር አካላት ስልጠና ከመስጠት ባለፈ የንቃተ ህግ ግንዛቤ ፈጠራ ስራ በመስራት ከአንድ ነጥብ አምስት ሚሊዮን በላይ ወገኖችን ተጠቃሚ ማድረግ ችሏል። በዚህ አመትም ከፍለው መከራከር ባለመቻላቸው ፍትህ የሚጓደልባቸውን ወገኖች ለመታደግ አምስት ሚሊዮን ብር የሚገመት ነጻ የህግ ማማከርና ጥብቅና መቆም አገልግሎት ለመስጠት መፈናቀዱን በዩኒቨርሲቲው የህግ ትምህርት ቤት ዲንና መምህር ሰለሞን ጎራው ተናግረዋል። በክልሉ በሚገኙ ኤፍኤም ሬዲዮዎች ጋር በነበረ ውል መሰረት ከአንድ ነጥብ አምስት ሚሊዮን በላይ ለሚደርሱ ዜጎች ተደራሽ በማድረግ በተለያዩ ህግ ርዕሰ ጉዳዮች ላይ የንቃተ ህግ ግንዛቤ ማስጨበጫ ፕሮግራም ሰጥተናል። ሁለተኛው ዘርፍ ደግሞ የጥብቅና አገልግሎት፣ ፍርድ ቤት በመቆም መከራከር፣ የጽሑፍ አገልግሎት መስጠት እና ደግሞ በቃል ማማከርን በተመለከተ አገልግሎት ሰጥተናል። በዚህም ከ3.5 ሚሊየን እስከ 4 ሚሊዮን የሚገመት አገልግሎት እንዲያገኙ አድርገናል ማለት ነው። በዚህ ዓመትም ቢያንስ አምስት ሚሊዮን ያክል ለሚገመት ብር ያለው አገልግሎት ለመስጠትና በግለሰብ ደረጃ ደግሞ ከሰባት መቶ የማያንሱ ዜጎችን ቀጥታ አገልግሎት ለመስጠት እቅድ ይዘናል። የወሎ ዩኒቨርሲቲ ሕግ ትምህርት ቤት ለሰራተኞች ማህበራት ለአሰሪዎች ፌዴሬሽንና ለአሰሪና ሰራተኞች ቦርድ አባላት በአሰሪና ሰራተኛ አዋጅ ድንጋጌ ዙሪያ ስልጠና ሰጥተዋል። መቄዶንያ የአረጋውያንና አእምሮ ህማን መርጃ ማዕከል በደሴ ከተማ አገልግሎት ከጀመረ ወዲህ የበርካቶችን ሕይወት እየታደገ መሆኑን የማዕከሉ ተጠቃሚዎች ተናገሩ። የጀመረውን ማህበራዊ ኃላፊነት አጠናክሮ እንዲቀጥል የአካባቢው ማህበረሰብ ድጋፍ እንዲያደርግለት የመቄዶንያ ደሴ ማዕከል ጥሪ አቅርበዋል። ተጨማሪውን አብረን እንከታተል። የደሴ ከተማ ነዋሪዋ ወጣት ወርቅነሽ ዳንኤል በደረሰባት የአእምሮ ጤና እክል ምክንያት ጎዳና ላይ ወጥታ አስቸጋሪ ጊዜያትን አሳልፋለች። ወጣቷ አገልግሎቱንና ተደራሽነቱን በተለያዩ አካባቢዎች እያሰፋ ያለው መቄዶንያ አረጋውያንና አእምሮ ህሙማን መርጃ ደሴ ማዕከል ባደረግላት ድጋፍና የሕክምና ክትትል ጤናዋ ተመልሶ ዛሬ ላይ በማዕከሉ ለማገልገል መብቃቷን ትገልጻለች። አሁን ደህና ነኝ፣ ሳይካትሪ እምጠቀማለሁ። የሚ አምባለ ውለታይ ነው ከሚገባው በላይ አሁን ስራ እየሰራ ነው። ተንከባካቢ ነበርኩ፣ ከዛ አሁን ደግሞ ወደ ወጥ ቤት አስገብተውኝ ወጥ ቤት እየሰራ ነው። ረዳትነት እዚሁ መቄዶንያ ማለት ነው። እዚህ የመጡ ሁላ ድነው እንደሚሄዱ እርግጠኛ ነኝ። በቃ ድነው እንደሚያገለግሉም እርግጠኛ ነኝ። እንደኔ ማለት ነው። በእኔ ተሞክሮ ሳይው ማለት ነው። ወጣት አወል ዮሱፍ በማዕከሉ በተደረገለት ሕክምና ከተገልጋይነት ወደ አገልጋይነት የተሸጋገረ ሌላኛው ምስክር ነው። በፊት አሁን እኔ መንቀሳቀስ አልችልም ነበር። ያ በጎዳና ላይ ያለው የአዲስ ምተጠቃሚ ነኝ መንቀሳቀስ አልችልም። ያው ድርጅቱ ወደዚህ አምጥቶኝ ያው ኦፕሬሽን አስደረገኝ እና ኦፕሬሽን ተደርጌ አሁን እዚህ ደረጃ ደርሼ ያው ዳይፐር ክፍል ስራለሁ፣ ሌሎቹንም እያገዝኩኝ ያው አልሀምዱሊላህ እና ድርጅቱ በጣም ነው የማመሰግነው። መቄዶንያ ደሴ ማዕከል አገልግሎቱን የጀመረው በቅርብ ጊዜ ቢሆንም በርካቶችን ከጎዳና ላይ አንስቶ ታሪካቸውን መቀየር ችሏል። በኢትዮ ኤርትራ ጦርነት ተፈናቅዬ ካሰመጥኩ እኮ መልሻ ነበር የምኖረው የምኖረው በጉልበት ስራ ነበር። የግል ስራ እየሰራሁ አጋጣሚ ታመምኩ። ታመሜ ልጅም የለኝም የሚያገላብጠኝ ሰው አጣሁ። በጣም ታመሜ በንፉቅቅ ነበር መሄደው በሽታው የያዘኝ በንፉቅ ለሰባት ወር ከርኩ። በኋላ ለዚህ ድርጅት ተነግሮት ይሄ ድርጅት መጥቶ አንስቶ እዚህ መቅዶኒያ ይዞ ይመጣ። ሰው እየታቀፈ ነበር የሚያበላኝ፣ በእጁ የሚያጎርሰኝ ሰው ነበር፣ ሽንት ቤት የሚወስደኝ ሰው ነበር። በዊቸር መሄድ ጀመርኩኝ። ከዊቸሩ በኋላ ደግሞ አሁን አልሐምዱሊላ በከዘራ መሄድ ጀመርኩ። አሁን ራቅ ያለ ቦታ ካልሆነ በስተቀር አሁን ዝም እየ በእግሬ መሄድ ይችላለሁ። እና የዚህ ድርጅት እዚህ መከፈት መከፈቱ ብቻ ሳይሆን መምጣቱ ከእግዚአብሔር የተላከ ነው ብለን ወይም ከአላህ የተላከ ነው ብለን እናምንበታለን። ያንዘፈዝፈኝ ነበረ፣ ያዝለይ ነበረ ብቸኝነት ይሰማኝ ነበረ። አሁን መቄዶንያ ከገባ በኋላ ለውጣለኝ፣ ሰውም አገኘሁ ደህና ነኝ ማለት ነው። መቄዶንያ ደሴ መምጣቱ ለሁላችንም ተስፋ አለው። ብዙ አረጋውያንና ወጣቶችን አሰባስቦ ይዞ ለእኛ ጥቅም ይሰጣል፣ ያበላል፣ ያጠጣል፣ ሕክምና ይሰጣል። ይሄ ይሄ ሁሉ በጣም ተገቢ ነው ማለት ነው። መቄዶንያ ደሴ ላይ አገልግሎቱን በተሟላ መልኩ እየሰጠ እንደሚገኝ የገለጹት ደግሞ የመቄዶንያ ደሴ ቅርንጫፍ አስተባባሪ ወይዘሮ አይናማ ታደሰ ናቸው። ያው እንግዲህ መቄዶንያ ደሴ ላይ በመምጣቱ በርካታ ችግሮች ተፈተዋል። የመጀመሪያ የህክምና አገልግሎት በመስጠት ወደ ተሻለ ፕሮግረስ እንዲደርሱ አድርገናል። በጣም ክሮኒክ ኬዝ ያላቸው ህክምናቸው ከባድ የሆነውን ደግሞ ወደ ዋናው ቢሮ ወደ አዲስ አበባ በመላክ እዛ ህክምና እንዲከታተሉ አድርገናል። አረጋያኖችን በተመለከተ መንገድ ላይ ሲለምኑ የነበሩ የተለያየ ችግር ሲያጋጥሙ የነበሩ አረጋያ

እነዛን እንግዲህ ማዕከል ላይ አስገብተን የልመናን ባህል ማስቀረት ችለናል። የሶሻል ወርከሮች አሉን፣ ሳይኮሎጂስቶች አሉን፣ ሳይካትሪ ሐኪሞች አሉን። እዚሁ ማዕከላችን ውስጥ የክሊኒክ አገልግሎት አለ፣ የላቦራቶሪ አገልግሎት አለ፣ የፋርማሲ አገልግሎት አለ። አስተዳደሩ ከጤና ቢሮ ጋር በማመቻቸቱ ወደ ጤና ጣቢያ ወስደን የመጀመሪያ ሕክምና እርዳታ እንሰጣለን። ያቀረቡት አስተባባሪዋ የአካባቢው ማህበረሰብ እገዛ እንዳይለየውም ጥሪ ያቅርበዋል። እንግዲህ ግንባታ የምንጀምርባቸው ጊዜያቶች ስለሆኑ በአስቸኳይ ካርታው የተስካር ልደት ዝክር ጸበል የተለያዩ ነገሮች በማዕከላችን ውስጥ ልክ እንደ አዲስ አበባው የሚከናወንበትን ማህበረሰቡ እንዲያግዘን። ስለዚህ አሁን እንዳጋጣሚ የሙስሊሞች የሮመዳን ጾም በመሆኑ የራሳችን መስጊድ አለን እዚሁ ማዕከላችን ውስጥ። ስለዚህ ሙስሊሙ ማህበረሰብ መቄዶንያ ሰው የሰውን ዘር ማይለይ ሃይማኖት ማይለይ ስለሆነ መታችሁ ዳሉ እነሱ መማር መታገዝ ስለሚፈልጉ በዚህ አጋጣሚ የሙስሊሙ ማህበረሰብ እንዲያግዘን አስተላልፋለሁ። ማዕከሉ ሶስጤ ይገኛል። ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ እመራቸዋለሁ። መልካም ቆይታ ይሁንላችሁ። አብዮት ከፋለ ከደሴ ጊዜያዊ ስቱዲዮ በቀጥታ ዘገባዎችን ስላደረስከን እናመሰግናለን።